ለክለቡ ያለውን ታማኝነት እስከ ጥግ ድረስ ያሳየ ነው ይሉታል። ሌስተር ሲቲ በታሪክ አይቶት የማያውቀውን የፕሪምየር ሊግ ዋንጫ እንዲያነሳ አድርጓል። የኮሚኒቲ ሺልድ እና ኤፍኤ ዋንጫዎችንም አንስቷል። ወደ ክለቡ የተዛወረበትም ሆነ የሚከፈለው ገንዘብ ከአቅሙ ጋር በፍጹም የማይገናኝ ነው ይባላል። ለገንዘብ ደንታ የለውም የሚባለው ይህ እግር ኳሰኛ ስግብግብም አይደለም። አርሰናልን ጨምሮ ብቃቱን ያዩ ትላልቅ ክለቦች ለማዛወር ቢፈልጉም እሱ ከሌስተር መለየት አልፈልግም በሚል አሰናብቷቸዋል። በዚሁ ቤት የፕሪሚየር ሊግ ውድድር የወርቅ ጫማ ሽልማትንም አሸንፏል። በ13 ዓመታት ቆይታ የምንጊዜም የሌስተር ሲቲ ከፍተኛ ጎል አግቢ መሆን ችሏል። ይህ ከሊግ ውጭ ከነበሩ ተራ ክለቦች ተነስቶ ትልቁን ዋንጫ እስከ መሳም የደረሰው እግር ኳሰኛ የሌስተር ሲቲው 9 ቁጥር አጥቂውና አምበል ጄሚ ቫርዲ ነው። 39 ዓመቱ ላይ የሚገኘው ቫርዲ ታዲያ አሁን ከኪንግ ፓወር ሊለ መሆኑ ተሰምቷል። ቫርዲ በሌስተር ሲቲ ብዙ ውጣ ውረዶችን ማሳለፉን ገልጾ የበዙትን ግን የስኬቴ ዓመታት ነበሩ ብሏል። ሌስተር ሲቲ ሁሌም በልቤ ትልቅ ቦታ ይኖረዋል ሲልም ከወዲሁ ተናግሯል። ጄሚ ቫርዲ ባስመዘገባቸው ስኬቶች ከዓለም ድንቃድንቅ መዝገብ ጊኒስ ወርልድ ሪካርድስ የምስክር ወረቀት አግኝቷል። ከተራራ ኒውስ የመጣበትን የሕይወት መንገድ ሁሉ ድራማ ስለሚመስለው ጄሚ ቫርዲ ልንነግራችሁ ወደናል። ቻናሉን ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ የአክብሮት ግብዣችን ነው በ40 ዓመቱ ዋዜማ ላይ የሚገኘው እንግሊዛዊው ጄሚ ሪቻርድ ቫርዲ ውልደቱ ሸፊልድ ከተማ ውስጥ ነው። ገና ሕፃን እያለ ወላጅ አባቱ ቤተሰቡን ጥሎ ጠፋ። በዚህ ጊዜ ወላጅ እናቱ ፊሊ ቫርዲ የተባለ ሰው አገባች። ታዲያ ይህ እግር ኳሰኛ ጄሚ ቫርዲ ተብሎ የሚጠራውን በእንጀራ አባቱ ስም ነው። እድገቱም በከተማው ስም የሚጠራውን ሸፊልድ ወንስዳይ እግር ኳስ ክለብ እያየና እያደነቀ ሆነ። 16 ዓመት እስከሚሞላውን በዚሁ ክለብ የወጣቶች ቡድን ተጫውቷል። መለያየቱ ግን አልቀረም። ከዚህ ጊዜ ጀምሮ ከሊግ ውጭ ባሉ ክለቦች ሳይቀር እየተንከራተተ በሚባል መልኩ ተጫውቷል። ፊልዶን ስታይ ወደ ስቶክስ ብሪጅ ፓርክ ስቲልስ የተባለ ክለብ በተዘዋወረበት ወቅት ሳምንታዊ ደመወዙ በሳምንት ሰላሳ ፓውንድ ነበር። ይህ በኋላ ላይ ውዱን የፕሪምየር ሊግ ዋንጫ ላነሳ እግር ኳሰኛ ዞር ብሎ ሲያስቡት ሰማይና መሬት ነው። ቫርዲ በአዲሱ ክለቡ ብቃቱን አሳየ። ይህን ተከትሎም የሊግ ደረጃ ላይ ያሉ ክለቦች ዓይናቸውን አሳረፉበት። ክሬው አሌክሳንድራ ለሚባል ክለብም የሙከራ ጨዋታ ጀመረ። ይህ ግን እንዳሰበውም አልሆነለትም። ተመልሶም በወቅቱ ከሊግ ውጭ ሲጫወት ወደ ነበረው ሮተርሃም ዩናይትድ ተዛወረ። በዚህ ክለብ 55 ጎል በማስቆጠር ክለቡ ዋንጫ እንዲያነሳ አደረገው። ከዚህ ባሻገርም ክለቡ የሊግ ስም በተሰጠው ውድድር እንዲሳተፍ በር ከፍቶለታል። በዚህ ጊዜ ቫርዲ ብዙ አይን አርፎበታል። ጊዜው እንደ አውሮፓውያን አቆጣጠር 2010 ነው። ሃሊፋክስ ታውን ለተባለ ክለብም በ15 ሺህ ፓውንድ ተዛወረ። ይህ ክለብ አሁን ላይ በእንግሊዝ ሊጎች ወደ ታች አምስተኛ ርከን ላይ የሚገኝ ነው። የሆነ ሆኖ በክለቡ 25 ጎልን በማስቆጠር ጥሩ የሚባል የመጀመሪያ ውድድር ዓመት አሳለፈ። በቆይታው ክለቡ አንድ ደረጃ ወደ ላይ አድጎ እንዲወዳደር አስችሏል። እሱም ከፍ እያለ በመምጣት የተሻለ ደረጃ ላይ በነበረው ፍሊት ውድ የተባለ ክለብ መጫወት ጀመረ። በዚህ ጊዜ ብቃቱም ዋጋውም ፈላጊውም በስቷል። 750 ፓውንድ የዝውውር ዋጋ ደርሶ ነበር። የሆነ ሆኖ በዚህ ክለብ 31 ጎል በማስቆጠር የኮንፈረንስ ፕሪምየር ሊግ ከፍተኛ ጎል አስቆጣሪነት ክብርን አግኝቷል። ክለቡንም ወደ ቀጣይ ደረጃ ከፍ እንዲል አድርጎታል። እሱም ወደ ሌላ ከፍ ያለ ደረጃ ወዳለው ክለብ ተዘውሯል። አዲሱ ክለቡ ለፕሪምየር ሊግ ቅርብ በሆነ ደረጃ ላይ የሚገኝ ሌስተር ሲቲ ነበር። ክለቡ በሻምፒዮንሽፕ ደረጃ የነበረ ሲሆን ጊዜው ደግሞ 2012 ነው። በወቅቱ ቫርዲ እስከ 1.7 ሚሊዮን ፓውንድ ያወጣል ቢባልም እሱ ግን የተዛወረው በአንድ ሚሊዮን ፓውንድ ነበር። እስከ 2015 የሚያቆየውን ውል ፈርሞም በኪንግ ፓወር ጨዋታውን ጀመረ። በክለቡ የመጀመሪያው የ2012/13 ውድድር ዓመት ለቫርዲ ከባድ ነበር። ነገሩ ሁሉ ተደናገረው፣ ደጋፊውም ከፍተኛ ተቃውሞ አነሳበት። በቀጣዩ ውድድር አመት ደግሞ ሌላ ሰው ሆኖ መጣ። 16 ጎል አስቆጠረ። ሌስተር ሲቲም ወደ ፕሪሚየር ሊግ አደገ። ይህ ሰው ስሙ በበጎ መጠራት ጀመረ። የክለቡ የአመቱ ምርጥ ተጫዋችነትን ክብርም አገኘ። እግር ኳሰኛው ተአምረኛ ነው ያሉት የክለቡ ሰዎችም እስከ 2018 እንዲቆይ የሚያስችለውን ውል አስፈረሙት። እንዲህ እንዲህ እያለ በ2015-16 የውድድር አመት ሌስተር ሲቲ አይቶት የማያውቀውን የፕሪሚየር ሊግ ዋንጫ እንዲያነሳ በማድረግ ለዘላለም የሚኖር ታሪክ መጻፍ ቻለ ሺህ ዓመት ለቫርዲ ብዙ ታሪክ የሰራበት ነበር። ለተከታታይ 12 ጨዋታዎች ጎል በማስቆጠር አዲስ ታሪክ አስቀምጧል። በወራት ምርጥ የፕሪምየር ሊግ ተጫዋች ተብሏል። በተከታታይ ወራት እውቅና ያገኘ ባለታሪክ በሚልም ስሙ ተመዝግቧል። በጥቅሉ በዓመቱ ባስመዘገባቸው ስኬቶች ከዓለም ድንቃድንቅ መዝገብ ጊኒስ ወርልድ ሪከርድስ የምስክር ወረቀት አግኝቷል። የሊቨርፑሉ የቀድሞ አሰልጣኝ የእርገን ክሎፕ ወርልድ ክላስ የሆነ ተጫዋች ሲል ጠርቶታል። ይህ ጊዜ በሳምንት በ30 ፓውንድ የተከፈለው ለተራ ክለብ ሲጫወት ለነበረው ጄሚ ቫርዲ ከፍተው ነበር። ተጨማሪ ኮንትራት የፈረመውና ሳምንታዊ ደሞዝም ወደ 80 ሺህ ፓውንድ ያደገው ይህኔ ነበር። ምክንያቱም አሁን በሌስተር ቤት ገናና ስምና ዝና ይዟል። ክለቡንም በአምበልነት እየመራ ነው። በ2016 አርሰናል ቫርዲን በ22 ሚሊዮን ፓውንድ ለማዛወር ጥያቄ ቅርቦለት ነበር ይባላል። ይሁንና በወቅቱ ሌስተርን ለመልቀቅ አልፈለገም ነው የተባለው። በዚያው የቀጠለው የክለቡ ባለውለታ በ2016-17 የውድድር ዓመት በሻምፒዮንስ ሊጉ ጥረት ቢያደርግም በጊዜ ተሰናብቷል። በፕሪምየር ሊጉ ግን ጎል ማምረቱን ቀጥሏል። እንደ ሌላ ተጫዋች ቢሆን ከፍ ያለ ስም ያላቸውን ክለቦች ጥያቄ ሲያቀ

ኪሱንም ዝናውንም ለማሳደግ ጨርቄን ማቄን ሳይል ይወጣ ነበር። ቫርዲ ግን ይህን ማድረግ አልፈለገም። በዚህም የተነሳ ታማኝነቱን በማሳየቱ በሌስተር ቤት እና በደጋፊው ልብ ውስጥ መቀመጥ ችሏል። በ2019-20 የውድድር ዓመት በ23 ጎል የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ በመሆን ለመጀመሪያ ጊዜ የወርቅ ጫማ ሽልማትን አሸንፏል። በዚህ ወቅት 33 ዓመቱ ላይ የነበረው ቫርዲ በፕሪሚየር ሊጉ ታሪክ በትልቅ የዕድሜ ደረጃ ላይ ሆኖ ይህን ክብር ያገኘ የመጀመሪያው እግር ኳሰኛ ሆኗል ተገልጿል። በ2021 የውድድር ዘመን ክለቡ ለመጀመሪያ ጊዜ የኤፍኤ ዋንጫን ያነሳበት ነበር። ቫርዲን በዚህ ዋንጫ በሁሉም ዙር ውድድሮች በመጫወት የመጀመሪያው ሰው ተባለ። ቀጣዩን ዓመትም በዚያው ቆየ። በ2022/23 የውድድር ዓመት ግን ሌስተርን ቫርዲም ከፕሪሚየር ሊግ ወደ ሻምፒዮንሽፕ ወረዱ። በቀጣዩ ዓመት ደግሞ የሻምፒዮንሽፕን ዋንጫ በማንሳት ተመልሰው ወደ ፕሪሚየር ሊጉ አደጉ። ጂሚ ቫርዲ ክለቡ ሲወርድ እየወረደ ሲያድግ አብሮ እያደገ መጥቷል። ይሁንና በተያዘው የውድድር ዓመት ሌስተር ገና አምስት ጨዋታ እየቀረው ተመልሶ ከፕሪሚየር ሊግ መውረዱ ተረጋግጧል። ክለብ ወደ ሻምፒዮንሺፕ ሲወርድ አብሮ ወርዶ ወደ ፕሪምየር ሊጉ ያሳደገው የቁርጥ ቀን ልጅ ቫርዲ ዘንድሮ የሚያሳዝንም የሚያሳፍርም ብቃት አሳይተናል ሲል ተናግሯል። የክለቡ ባለውለታ ቫርዲ የ13 ዓመት ቆይታው መጨረሻም ሆኗል። በውድድር ዓመቱ ማብቂያ ጂሚ ቫርዲ ሌስተር ሲቲን ይሰናበታል። በዚህም ሌስተርም ሆነ ደጋፊው በትዝታ ወደኋላ መንጉዱ አይቀርም። በቀላሉም ይሸኙታል ተብሎም አይታሰብም። የልብ ሰው ነውና ሞቅ ያለ ሸኝት ሊደረግለት ይችላል። ቫርዲ በሌስተር ሲቲ ቆይታው በጠቅላላ ያለ 496 ጨዋታዎች አድርጎ 198 ጎል አስቆጥሯል። ይህን ለሌስተር ያደረገ ሌላ ሰው የለም ይባላል። ጄሚ ቫርዲ ከሌስተር ባሻገር ለሀገሩ እንግሊዝ ብሔራዊ ቡድንም በአውሮፓና ዓለም ዋንጫ ጨዋታዎችን ተሰልፏል። በጠቅላላው በእግር ኳስ እስካሁን 694 ጨዋታዎች ላይ ተሰልፎ 316 ጎሎች ማስቆጠር ችሏል። በተለያየ የሊግ ደረጃዎች ላይ 9 ዋንጫዎችን አንስቷል። የወርቅ ጫማ ሽልማትን ጨምሮ 17 የተለያዩ እውቅናና ሽልማቶችንም አግኝቷል። ቫርዲ የአራት ልጆች አባት ሲሆን ሶስቱ በ2016 ካገባት የምሽት ቤት ፕሮሞተር ሚስቱ የተወለዱ ናቸው። አንዱ ደግሞ ከዚያ በፊት ከሌላ የተወለደ ስለመሆኑ ታሪኩ ያሳያል። ቫርዲ በአሜሪካ የሚገኝ አንድ የእግር ኳስ ክለብ ላይ አነስተኛ ድርሻ አለው። የተወሰነ ጊዜ ኳስ እጫወታለሁ ያለው ቫርዲ ቀጣይ መዳረሻው ግን የት እንደሚሆን አልታወቀም። ከተራራ ኒውስ ያዘጋጀነው ይኸው ነው። ሌሎች መረጃዎች እንዲደርሷቸው ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ጋብዘናል። መልካሙን ሁሉ ተመኘን።